እና ግን ምን ያህል ጊዜ አርክ አረብ ሀገር ዱባይ ብሮዬ አንድ አስራ ሶስት ቱተርን ነው ቱተርን በመለስ እድሜ በለው። መጀመሪያ መለስ ሲሞት እዚህ ነበርኩኝ ሄድኩኝ በመሃል እዛ አሁን ደግሞ በቃ በስትሬት ደግሞ ዘጠኝ አመት በዘጠኝ አመት አንድ ብቻ ነው። የራሷን ጨዋታ እየተጫወተች ቤታ ቤታ፣ እየጠራች ነው ብለው እዚህ ይጽፋሉ። የራሷ አለም ላይ ናት ቤታ። አትዋሹ፣ አይጠቅማችሁ። እዚህ ሄዳችሁ የሆነ ነገር ትላላችሁ፣ እዛ ሄዳችሁ ሌላ ነገር ትላላችሁ። ደስ አይልም አቆ እሺ፣ አስራ ሶስት ዓመት አርግ አሁን አቶ ሁለት ሰር ነው መለስ ሲሞት፣ እዚህ ነኝ። በመሀል ሄድኩኝና፣ የዛሬ ዘጠኛ ዓመት መጣሁ። ይኸው ሆስቴል እስካሁን እዚህ ነኝ። እንዴት ተመቸ? በመሃል ቫኬሽን ምናምን አልሄድክም? ከሚሴ ሰላም ነው አለ። የዛሬ ሁለት ዓመት አንዴ ሄጄ አለው ለአንድ ወር ሄጄ በሳምንት የተመለስኩ። ለምን አይነፋም? በቃ መንገዱ ተቆፋፍሮ ነበረም እንዳሁኑ አልነበረም። የዛሬ ሁለት ዓመት ኢትዮጵያ ሁ መንገድ እየተሰራ ምናምን ጭንቅንቅ ነው በቃ የሆነ ቦታ ሄድ ትፈልጋለ ቶሎ አትደርስም። አሁን አሁን አይደለም የዛሬ ሁለት ዓመት ቆይቶ አልኮ ያኔ ሲሄድ እንደዛ ነበር። አሁን ለመሄድ እቅዳል። እኔ የምልህ ከዱባይ ነው የምታገባው ወይስ ከኢትዮጵያ? አሁን ማን እናገባለሁ? አሁን ገርል ፍሬንድ የለኝም። አይ ሀሳብ እቅድ በዙብ ኧረ የለኝም ትቻለሁ። የምር ሊሆን እየታዘበኝ በሆነ ጊዜ ወይ ካል ከች ነው የሚሉት። ኧረ ካሁን በኋላ ነው ወፍ የለም። ታዘበኝ። ይኸው አንተ አለሀ እንዴ ትልቅ ሰው መሀል፣ ይኸው ቁጭ ብዬ። እሺ ሰምታችኋል። እንዲህ ስም የጠፋኩ ማ ተጣላን። በፀጉር ቅባት ተጣላን። የኔን ቅባት እየወሰደብኝ ምናምን ብለው ተጣሉ። ሌባ በላት የመቶ ሀምሳ ድረሃ ማለት እንዲ ከመኪና ውስጥ የወሰደችው ደግሞ የኔ ሳና ለቃቃሚ እኮ ነች። የኔ ማኛ ስለማታውቅ እኮ ነው። መሲ ብርጅት ሆን ሰው ናት እንዴ? መኪና ውስጥ የሆነ ሀ ልንገርህ፣ ጉድ። ከቢሮ ተሰጠኝ መኪና ተቀየረችኝ። እኔ መውደድማ የሚጠላ ነገር የለባትም ግን፣ የእጅ አመል አለባት ቤት ዘረፈች መኪና ውስጥ ነገርኩ። አዲስ መኪና ከቢሮ ተሰጠኝ ፎርቹን 24 ከዛ በኋላ እዛ ውስጥ ለከስተመር አንድ የቀረኝ አሁን ያሳየው አንድ አባ ነበረኝ። መቶ ሀምሳ ድርሃም እኮ ነው የሚሸጠው ዱባይ ስቶ የለም ሰረቀችኝ፣ ወሰደችው። ጠይቃት አልወሰድኩም ትበል። ይህ ከዛ በኋላ ተገናኝተን አናቅም። አሁንም ሲያልቅባት ትመጣለች። አታስብ። እረ የጃመል አለባት አባቴ እንዲልክ አልጋበዝኩ ብላ አልቅሳ ጠርታ እኮ ብርስንልጆ ምስል ጀግና ኮነች ቅሌታም ሶስት መቶ ድራሜ እስካሁን። እንዲያውም ሳስበው መሲን የምታገባት ይመስለኛል። ሳስበው ውሽዬን ጣልጣል ሊያረከው መሲን ልታገባ ፈልገ ነው። አይ እኔ አልፈለኩም፣ እሷ ሲፈልገኝ ነበር። በመሰረቱ ግን አልፈለኩም። ለምን ነው? ኧረ ጓደኛዬ ጅንኑ እኮ ጓደኛዬ ነው። በጣም ነው የምወደው። ጅንኑ ማነው ደግሞ? ባለቤቷ ነው፣ ፍቅረኛዋ ጅንኑ የሚባል ጅንኑ የሚባል አለ። አንድ የሆነ ምርጥ ባለ ጅኒ ነው ጅንኑ። ጅኒ ነው ሲቆዳመጥ? አረ አይደለም፣ የሆነ ብቻ እንዳ የሆነ በቃ ምርጥ የሆነ በቃ ምርጥ ባላላት የት ያለ ነው? የት ነው ያለው? ምን አውቃለሁ። እናንተ አካባቢ አይደል እንዴ? ና አዎ። ለነገሩ እኮ አንድ ያናደዋት አንቺ አታምሪ ምናም ብለዋት፣ መሲቻ፣ እኔ ጠቅላይ ሚኒስትርን የሚያማልል ወተት ቤት ነው ያለኛ ስተፍረንላ ጠቅላይ ሚኒስቴር የሀገር መሪ የሚማልሉበት ወተት ቤት አለ? ግን የእውነት ግን እኮ በጣም ቆንጅዬ ናት። በአካል ደግሞ መሲ አሪፍ ልጅ ናት። እኔ እኔ በጣም ወዳጅ ናት። እሷ ችግሯ ሁለት ነገር ነው። አንደኛ የእጅ አመል አለበት። ሁለተኛ ምንም በባዶ ኪሷ ሰው ልጋብዝ ብላ ከሩቅ መንገድ 30 ኪሎ ሜትር ሰው አስነድሳ አሁን ለመጋበዝ ብለህ በእሷ ነው የመጣው ሀሳቤ ነበር ምን ሆነ ነው እኔ አስበው መኪና በእኔ ነው ሳሊክ አለ የክፍያ መንገድ ትከፍላለህ ስንት ነገር በእኔ ነው የሆነ ሰው የሆነ ነገር መቻል አለበት እና ልጋብዝህ ከተባልክኮ ሄደህ በልተህ ታጥበህ መውጣት ያለብህ ሁሌ ካሽ አልያዝኩም ይዛል ትላለች በሰው ፊት አውቃ ደሞ ልታዋረድ ትላለች እና በልታበት ትሄዳለች ከፍላ ታውቃለች እንዴ ሲጀምር ስንት ጊዜ ጋበዝካት? አንተማ፣ ልትበላት አስበህ ነው። አስር ጊዜ ምትራል። ዮኒ ሙት ሶስቴ እሺ ውሽዬ እያለች እሷን ሶስቴ እንደጋበዝክ በቃ መልስ። እንዲያውም የጋበዝካት ከጠቅላይ ሚኒስትርን ያማልላል የኒወተት ቤት ካለች በኋላ እንደሆነ አቃለሁ። ከዛ በኋላ ግብዣ ይመጣ ነው የመጀመሪያ ቀን በየአይነት ሰለሞንም ነበረ ሰለሞን ታውቀዋለህ መርከበኛው እሱ አውቀዋል ግን ስለሱ በደንብ ማታውቀው ነገር አለ ብዙ የሰው ግድ እኮ አይመቸኝም የመጀመሪያ ፓርቲ አዘጋጅተው ቀምቅማ ልንመለስንል መርከቡ ቆመ መሀል ላይ የዛ ማይክራፎኑ ተቀበለና ወንድም ምቶች ፔትሮል ጨርሶ ነው ወረዳችሁ፣ ግፉ አንድ ያለ እዛው ሴቶቹን ሊያሳድር ነው እንጂ የተመጠ ከቢሌኑ ጋር ተነጋግሮ ጉር ሊሰራ ነው። እና ሶስቴ ልትጋብዛት የቻልከው በምን ምክንያት ነው? መሲ እና ልጋብዝ በሚል ምክንያት ነው። እና ልጋብዝ ብላን ምጠራኝ እና ልጋብዝ ብላ ከቤት አንቀልቀላ ምትወስደኝ ለምንድን ነው የምትጋብዝ? እስኪ ዘግበኝ። እኔን እንደሚመስለኝ ከሆነ ፀጉሯን በጣም መንከባከብ ስለምትወድ እኔም ፀጉሬ መንከባከብ ስለምወድ ከኔ አንዳንድ አይዲያ ሼር ለማድረግ ይመስለኛል። ነው እንደዛ ነው። እኔ እና እሷን የሚያመሳስለን ነገር ሁለታችንም ለፀጉራችን ያለን ትኩረት ነው። ነገር የለም ሌላ በጣም ብዙም ያለያየን ነገር አለ። ግን የምር አማቸት እንዳይሉ በኋላ ግን አማቸት እንዳይሉ በሌለችበት መስዬ እኔ ምንም ብላት ምንም አትልም። ግን እኔ አንድ ነህ የዋህነቷን፣ ኃይለኝነቷን አልወደውም። ታቃለች አንዳንዴ በውስጥ ገብቼ ጓልባታል። ከዛ ውጭ ግን ለሰው ስጋዋን ቆርጣ የምትሰጥ ሰው እንደሆነች አውቃለሁ። ስጋ ቆርጣ ትሰጣለች። አንተ ግን አሁን ምንም ከመሲ ጋር የሆነ ነገር አረ ምንም፣ ምን ይኖረኛል? እኔ በጣም መወዳት እህቴ ናት። ግን በጣም የከሰርኩባት እህቴ ናት። ገንዘቤን በልታለች። በዛ ላይ ቦጠ ቦጠ አይደለ፣ ጋብዛታ ጋብዛ ታውቃለሁኝ ጋብዛኝ ታውቃለች። ለምሳሌ አምስት ሺ የበላች ጊዜ ትዝ ሚል ከሆነ እንኳን ደስ ያለሽ እጅ ጋብዣታለሁ ቁርት ጥብስ ጋብዣት አለው። ምክንያቱም አምስት መቶ ሺ በኋላ ይመጣል ብለህ ነዋ። አይ እንደዛ አስቤ አይደለም። ገንዘብ እኮ ምንም ማለት ነው። ዱባይ ላይ ቤቶ ላይ የስራ ፍቅር ካለ ገንዘብ ዱባይ ላይ ምንም ነው። ምንም ናይስ፣ አሪፍ ሀገር ናት። መጥቼ አይቻለሁ። በእውነት ለመናገር እኔ ግ እንደ እግዚአብሔር ሆነው እኔንም ፈርተውኝ ይሁን ምን አላቀ ጽድት ጽድት ያሉ ሰዎች ነበር የገጠሙ። እግዚአብሔር በሚያውቀው በጣም አሪፍ ሰዎች፣ ጨዋ ሰዎች ነው የገጠሙ። ምላሴንም ፈርተውት ሁን ምን አላቀ እና በጣም አክብረውኝ ቤታቸው የጋበዙኝ ነበሩ። ሬስቶራንት ስገባ የሆንዬ በጣም አድናቂ ነን ያሉኛሉ ምናምን እና በጣም ጽድት ያሉ ሰዎች ነበሩ እኔ ያገኘኋቸው። ምናልባት ምላስ ተፈርቶ ይሆናል ይልሰናል ብለው ይሄ ማኛው መጥቷል ስርዓት አርጉ ተብሎ ዱባይ ላይ ተነግሮ ይሆናል። እኔ ያየሁት ነገር የለም ቤተሰብ እየተሸነፍ ከሰራ ያልፍልሃል። ያው ስራ ቢኖርህም ባይኖርህም ዱባይ ትኖራለህ፣ ግን ገንዘብ ታገኛለህ። ለስጋው ሁለት አበባ ይቀራል። አንድ ሰው አንድ አበባ፣ ዋን ሞር ሮዝ፣ አንድ ሰው አንድ አበባ ሌት ሆኖ የኔዎቹ ደግሞ አይ ሴት ሙቀት ያለበት ሀገር ላይ የቴክኒክ ብልሽት አለ። ሴት ሙቀት ሀገር ላይ መኖር በደንብ አትችልም። ለዚህ ነው አሁን ለምሳሌ አሁን ኢትዮጵያ ያለች ሙስሊም ባልሽ አራት ቢያግባ ቢባል በአናቱ ይተከል ነው ማለት አትሰማ። ኢትዮጵያ ያለች ሴት ባልሽ ባለ ሀብት ነው ከአንቺ ጋር ሌሎች ሴቶች ይግቡ ቢባል እሻ ይባል። ዱባይ ግን አረብ ሀገር ሙቀቱ አይቻል፣ ሙቀቱ እንደማይቻል ስለሚያውቁ አራት አላነሰም ነው ሚ አራት ላግባቢ። አሁን ለምሳሌ እንደው ውስጡ የሀቢብ ገለብ ቢደረግ አስር ሰላም የሚሉታል ቲኮች አረኔክ አራት ደርሰህ ተመለሰ የሚሉት አስር ውስጡ አሉ እና አንድ አግብቶ መሞት አይፈልግም። እራሳቸው ሴቶቹ በፈቃደኝነት ተካፍለው ነው። የብቻ ባል የሚባል የለም። ዱባይ ሰምተናል። ስማችን ጠፍቶ ነው። ውሸት ነው። አይ የብቻ ባል የለም። ሴቶቹ ውሸት ነው። ጠፍቶ ነው። ይሄ የሚሉ ማለት ነው ይሄንን የሚሉ በውሸት የሚተዳደሩ ሰዎች ናቸው እንጂ ውሸት ለምን? ታዲያ የዱባይ ወንድ ጨዋ ነው። ሳዑዲ በብርቱካንና በሙዝ ሲያገቡ ነው ማውቃቸው። ሳዑዲ እዚህ ዱባይ ጋብቻ የለም። እንዴት ማንን ታገባለ? እንዲህ ብዙ ቆንጆ ሴቶች ያሉ ዱባይ። አሁን ለምሳሌ ሴቶቹን ማን ያገባቸዋል ብትል፣ ብዙ ጊዜ ሱዳኒዎች ያገቧቸዋል። ሱዳኖች? አዎ ወንዶቹ ደግሞ ወንዶቹ አሁን እኔ ለምሳሌ አግባ ብባል አሁን ያው ያለው ነገር ነገር ያለው ላገባ የሚችለው ከኢትዮጵያዊ ከኢትዮጵያ ያኔ ወይ ሱዳን ወይ የሆነ ነገር ነው። ወይም ማግባት የምፈልገው ኢትዮጵያ አታገባም። ዱባይ ምትኖር ኖ ኖ አልፈልግም። ለምን? አያከብሩንማ። አሁን ለምሳሌ የዱባይ ወንድ አይደለም የአረብ ሀገር ወንድ መከበር አለበት፣ ምክንያቱም በላቡ ነው ሰርቶ የሚኖረው። ግን በላባችን ሰርተን የምንኖር ወንዶች በአንዳንድ ሴቶች ምክንያት እንድንጠላ እንድንጠመር ተደርገናል። ያለ ስማል ልጠይቅህ፣ አሁን አንተ ልጥበስ ብትል ዱባ እያለች ሴት አጠብስም አልጠብስም፣ ኖ ኖ ኖ ብትፈልግ፣ አልፈግ አሁን የመፈለጊያ ሞራሌ ሞቷል። ኖ ኖ ብትፈልግ ግን ከባድ አይደለም፣ ከባድ አይደለም እንደዛ በዛ ደረጃ። ከባድ ካልሆነ እንዴት ይንቁሃል። ከባድ ካልሆነ የምታፈቅር ከሆነች ወይም ደግሞ እ የምትል ከሆነች እንድትናቅ በሚዲያ ላይ የተሰራ ፕሮፓጋንዳ አለ። አንተ ላይ ወንዶች ላይ በቃ የዱባይ ወንዶች ላይ የዱባይ ወንድ ሲባል ክስክስ ነው። የዱባይ ወንድ ሲባል እዛም እዚህ የሚል ነው። ቢያንስ እኮ አንዳንድ ወንዶችም ካለ እኮ ስለሰጡት ነው። ዝም ብሎ እዛም እዚህ አይ፣ አንድ እከሌ እኮ ነው ያለው የሆነ ግለሰብ ነው ያለው። የዱባይ ወንድ በሙላ አላለማ። አሁን ለምሳሌ አንተ የዛሬ ዓመት መኪና ሳጥም ደግሞ የሪል ስቴት ካምፓኒ ሲሰራ ደግሞ ያኔም ስራ እየሰራው ነው። በላቤ ነው የምኖረው፣ አሁንም በላቤ ነው የምኖረው። አንበሳ ሪልስቴት ያ የዛሬ ዓመት መኪና ጣቢ ነበርኩ፣ አሁን ደግሞ ሪልስቴት ካምፓኒ ውስጥ ነው የምሰራው። ግን ያኔም ሰራተኛ ነኝ፣ አሁንም ሰራተኛ ነኝ። አዎ ከበፊትም ጎበዝ ያ ግን በስራ እንኳን አንዳንድ ሰዎች እንትን ሲሉ ስራ አንዳንድ ሰዎች ዱባይ ላይ ያለ ወንድን ሲናገሩ በጥቅሉ ነው የሚናገሩ። ዱባይ ላይ ወንድ የለም ይለዋል። እኛ ለመንግስት ግብር እየከፈለ ነው ለምን ዲጄ ሊስ አትመቸህ ዲጄ ሊማን ዲጄ ምኑን ጠራህብኝ አላ ምን ሊማ እንዴት ይመቸኛል አሁን እሷን አቃታለው ማላቃትም ልትለህ አልችልም ታቃታለህ እንጂ ዲጄዋ አልከኝኩ እኮ ያው ዲጄ ሊስ ለምትባል ነው አዎ ዲጂዋ ፍሪዝም የምታደርገው ምና ማውቃቸው፣ ጠይቀኝ አሁን። ለምሳሌ ማውቃቸውን ብትጠይቀኝ እርግጥ አድርጌ እነግርሀለሁ። ማን ይኖረው ማን ይመችሀል ምናምን፣ ከምቀርባቸው ብትጠይቀኝ አሁን መሲ ብርጅቶን ትመችሀለች የበለጠ ብትጠይቀኝ። መሲ ብርጅቶን ገንዘቤን ብትበላ በጣም የምሞትላት ናት። ሌባ ብትሆንም በጣም ነው የምወዳት። መሲ ሰምተሻል? እኔ ዱባይ ላይ ለማን ትሞታለህ ብትለይ ለመሲ ብርጅቶን ነው እሞትላታለሁ። ወላሂ መሲብ ሪጅስቶን እኮ መሲብ ሪጅስቶን እኔ እንደዚህ ምናምን ስንነጋገር ምናምን ሌላ ነገር ይመስላል እንጂ እኮ የመጨረሻ የገባት ያራዳልች፣ ያራዳ ጥግ ታውቃለህ። ዲጄሊ ማ በቦክስ ራሱ ትገነጠላለች። ብራተር ማናት ዲጄሊ? እንዳታውቅ ዲጄሊ ማናት? ዲጄሊን አታውቃትም? ኧረ ይሰክሰኛል ይልች ቆይላሳ። ዲጄሊ እኮ የሆነች ዲጄ አለች፣ ወንዳ ወንድ ሙድ አውስ ኦኬ፣ እዚህ ጊዮርጊስ እና ቡና ዱባይ ላይ ቶርናመንት አዘጋጅተው እወዳችኋለው ስትለን እኛ ምንወድሃለን አልናት። አስታወስኳል እኛ ምንወድሃለን አልናት ፊት ለፊት እሱን እሱን ብራዘር አይመች የምር ግን፣ ሲሪስ ሊግን ጠይቀኝ ዱባይ ላይ ማን ይመቻል? ማንን ትወዳለ? መሲ ብርጅቱን ሰውናል። እሺ ምክንያቱም ሰሞኑን ማለት ነው ሰሞኑን ለእኛ ስትል የሆነ የከፈለችው ትልቅ መስዋዕትነት አለ ሚዲያ ላይ መውጣት የማይችል ኦኬ አሁን እንደዚህ ሰዓት አሁን ቅድም ስታለቅስ የነበረችው የውስጥዋን በውስጧ ይዛ ነው ሰሞኑን የምትጋደለው ወላሂ ሰው እንዳትመስልህ ወይ አይ እኔ መስልህ ይወጣ ነው እኔ የሆነ ጊዜ ታማ ሆስፒታል የሄደች ጊዜ ፎቶዋ ራሷ ያነሳዋትኝ ራሷ አለ ቅስሜ ነው ስብር ያለው የመጨረሻ ደረጃ ደርሳ ነበረ። እኛ አካባቢ ነበረ። ሌላስ ማን አለች? ረጁ ረጁ ረጁ ረጁ የምትባል ረጁ አሪፍ ልጅ አለች። እኔ የትመቸኛ ነው ግን ሶሻል ሚዲያ ላይ የምትገባ በጣም በሴቶች ጉዳይ የምትከራከር ምናምን አለች። በቃ ረጁ ለሁሉም ደራሽ ረጁ አለች። እንትና አለች ሌላ ማን አሉ? በጣም ሞር ምግባባው። እኔ አሁን ከረጁ ጋር እና ከእንትና ጋር ነው። በጣም እኔ ግን በጣም በጣም ሌላ ብቻ አሉ፣ አሪፍ አሪፍ ልጆችም አሉ። አሁን አሁን በፎንቃ ደረጃ በአንተ ብትሆንስ ማን ነው? በፎንቃ ደረጃ መሲ ብርጅስ ከሆነ ፎንቃ ነች፣ አውቃለሁ። ሌላ ጨምር። ያ ሙስሊም ስለሆንክ መጨመር ትችላል። ቀጥል። ኖ ኖ ኖ፣ አልችልም፣ እኔ አልችልም። አር አልፈልግም። በቃ ውሽዬ ነበረች፣ በእኔ በጣም መወዳት ዱባይ ላይ ካዩዋችሁ ሴቶች ውሽዬ ነበረች። ከዛ በኋላ ነው አቃጠልካታ። ውሽዬን አቃጠልካታ? ወይ ወንድ ሴት ልጅ እ ብትቃጠል አቃጥላ ነው ወንድ ልጅ ሲቃጠልፉን ትላለ። ከሌላ ሴት ጋር ይተው ስንት እየስንት ማታቀው ነገር አለ ፀጉር እስኪያድግ ነበር የጠበካት

ከረጁ በፊት ጓደኛ ማናቸው? ቃና በአራስቶፍሮላ በለን የምንም ከውስዬ ጋ የተጣላችሁ በመሲብ ሬጅስቶን ነው። አሁን ስጠረጥር አይ ታሪኩ ብዙ ነው። የጸባችን ሳሪማ የሁላችንም ፋሚሊ ናት። እሷ በቃ ሶስቱን እኔ እንትን ብትለኝ፣ ሳሪ አላበሻ ማቃት ከመሲብ ሬጅስቶን በፊት ነው። ውስዬ ያለች እንደ ሶስት ጊዜ ትጋብዛታል። ማንን መሲብ መብቴ ነው። ውሸዬ ድረሽ ውሸዬ ድረሽ። እኔ አሁን ሚስቴ እያለች ሌላ ሴት መብቴ ነው? የጋበዝክበት ፐርዝ ዋናው ምንድን ነው? አላማው ግብዣው፣ አላማው ምንድን ነው? አላማ ምንድን ነው? የጋበዝክበት እህቴ ነች ጓደኛዬ ነች እህቴ ነች ጓደኛዬ ነች አለቀ

ወላይ ስልክ ስልኪ አጉር አጉርሰኝ፣ በላይ ነው እህ ስልኪ ጄኑ አንድ አጉርሰኝ ነው ያጎረስኳት። እሱንም ለሶስት ቁርጥ እየበላን እኔ፣ እሷና ሳሪ ሳሪ አልሀበሻ እየበላን ስልክ ይዛ እየጎረጎረች ነው። ከዛ ቁርጥልኝ ተባልኩና እየቆረጥኩኝ እያለ አጉርሰኝ ከአዋዚ አርጋ አቁና ውስድማ ገባ።

ኖርማል ነው። ጋይሶች ደብል ሂዱ። እስኪ አሁን ተጠቅጠቀህባት መሲ ድረስ። እኔ ምን ላድርጋት እኔ ምን ላድርጋት? ደግሞ ምን አለ? አንዴ ብለህ ብትተው ሰባት ትለኛለ። ሸክላ ቆመቻ ምን ላድርግ? ምን አገባ ስልኳ ላይ እንደምን ሆነ ነው እውነት መትኮሁንሻእንኳ ይጎረሳል ጎርሻ ይደገማል ይባላል። ሰባቴ የምታጎርሰው መች በላችሁ እሷ ከሰባት በኋላ እ አልለቀምኩ ሲጀመር ራሱ መች በላዎት። ሰባቴ ካጎረስኳት በኋላ አልበላም። ቆራጭ ነኝ። እሷ ናት የምትበለው፣ እየቆረጥኩላ ነው የምታበላት። አችልም መቁረጥ። እሷ ቁርጥ መቁረጥ አችልም። ያዙልኝ እራሷ ቁርጣ መብላት ምናምን አችልም መቁረጥ አችልም እኔ ነው የሚቆርጥላት ጅኒ የተባልከው የመሲ ይባል እንግዲህ ታንኪ ሀላፊነት ሰጥቶኝ እኮ ነው ጠብቅ ተብዬ እኮ ነው አባቴ ጓደኛዬ ጅኒው ጠብቅ ይላል አንተ ታጎርሳለህ አረ ጅኒው አይደለም የሰው ስም አታበላሽ ጅንኑ ጅንኑ ጅንኑ ነው ጅንኑ ማለት በቃ የሆነ ጅን ጀነን ያለ ወንድ ነው እሷን ታውቅና እሷን እሱን እንዴት ነው የማታውቀው ጂኒ ጂኒኑ ጂኒኑ ጂኒውማ ሌላ ነው። ጂኒ ጂኒው አንተን አይደለም። አንተ የመሲ ባለህ እንዴ? የመሲ ብርጅቶን ባለህ እንዴ? አንተ አረ ዛሬ ፈታ እያልኩ ነው። ዛሬ አንተ ጅንኑ ነህ እንዴ? ከጂኒው ጋር አንተና እንዴ? ጂኒው ጅኑ ነህ እንዴ?